ጽጌ በጣም ታመሚያለሁ ብላ ከሌሊቱ ስምንት ሰዓት ላይ እየታያቸው ከሌሊቱ ስምንት ሰዓት ላይ ጽጌ ከእህቷ ጋር ተመሳጥራ፣ እንደዚሁም ደግሞ ከሩታ ጋር ተነጋግረው አብረሽን ና ዳጊን ፕራንክ አድርገዋቸውን ነበረ። እነሱ መናገር በጣም ያስፈራ ፕራንክ ነው ማለት። አስቡት ከሌሊቱ ስምንት ሰዓት ማለት በጣም ሁሉም ሰው የተኛበት ሰዓት ነው። እና ምንድን ነው ያደረገችው? እህቷ እንዳጋጣሚ ፅጌ ጋር ነው ያለችው ማለት ነው። የፅጌ እህት ባለፈው ፕራንክ አድገዋቸው ነበረ፣ እነ ዳኒና አብርሽ ሆነው እሷን ፕራንክ አድገዋት ስለነበረ እሱን ለመመለስ ነው። እና ምንድን ነው ያደረገችው? አስቀድመው በጊዜ ውጭ ወጥተው ነበረ ተዝናንተው ምናምን የገቡትና? ለፕራንኩ ማሳመሪያ እንዲሆናት ገና ወደ ቤት ስትገባ ብርድ ሳይመታኝ አይቀረም እያመመኝ ነው ብላ ነግራቸው ነበረ። ምክንያቱም ድንገት እንዴት አመመሽ ብለው ፕራንክ መሆኑ እንዳይጠረጥሩ ማለት ነው። እና ያው እንግዲህ ከገባች በኋላ ተኝተው ልክ ስምንት ሰዓት ላይ ሲሆን ከእህቷ ጋር ተመካክራ፣ እንደ አጋጣሚ ዳኔ ከነ ሩታ ጋር ነበረ ያለው ማለት ነው። ምንድን ነው ያደረገችው ከእህቷ ጋር ተመካክራ ዳኔ ጋር እንዲደወል። በነገራችን ላይ ሩታ ታውቃለች ይህን ሚስጥር ተነጋግረዋል እና፣ የማያውቁት ማንና ማን ናቸው? ዳኒ እና አብርሽ ብቻ ናቸው የማያውቁት ማለት ነውና፣ ሶስቱም ሴቶች ይተዋወቃሉ ለፕራንክ እንደሆነ። ምንድን ያደረጉት እሷ ታች ድረስ ወረደች። እንደሚታወቀው እንዴት ተገናኙ በአንድ ለምትሉ ደግሞ አንድ አፓርታማ ላይ ነው የሚኖሩት። ጽጌና ጽጌና ዳኒ፣ አብርሽ እና ሩታ በአንድ አፓርታማ ላይ ስለሚኖሩ ከሩቅ ቦታ አይደለም፣ እነሱ ከሩቅ ቦታ አይጠሯቸውም ማለት ነው። እዛው አብረው ስለሚኖሩ ከዛ ምንድን ነው ያደረጉት ፅጌ እታች ድረስ ወረደች። እታች ከወረደች በኋላ ለእነሱ እንዲደወልለት አደረገች ማለት ነው። በነገራችን ላይ ዳኒ እንዴት እንደሆነ ማየት ትችላላችሁ። በጣም ነው የፈራው። በጣም የሚይዘው የሚጨብጠው ነው ያጣውና በነገራችን ላይ በጣም ነው የሚወዳት እምነት። በዚህ ፕራንክ ራሱ ማሳያ ነው እንዴት እንደሚሳሳላት እንደሚወዳት። በቃ ምን ማድረግ እንዳለበት ራሱ ግራን የተጋባውና እሷም ደግሞ በጣም ትወና በደንብ ትችላለች። እንኳን ሳቋል ይመጣባት ዝልፍልፍላ ውድቅ ነው ያለችባቸው። በቃ ስልም ልም አይኗ ጭፍን ምናምን ስታደርግ በጣም ነው የምታስፈራው ማለት ነው። እና ለዛም ነው በጣም እየደነገጠው። ከዛ አብርሽ መጣ። ከዛ ሩታም መጣች። ሩታም ደግሞ ምንም እንዳልተፈጠረ በቃ ወይኔ ጉዴ እያለች ስታሽቃብጥ ነበር ማለት ነው። እና አብርሽ ፅጌን እኔማ ይችላታል ራሷ አላልኩም? አይታችኋል እንዴት እንዳቀፋት ብድግ አድርጓት ብቻ ወደ መኪናው ከዛ መኪናውን እያበረረ ወደ ሆስፒታል። የሚገርማችሁ ግፏ ማለት ነው ፕራንክ መሆኑን እዛውም ልትናገር አልፈለገችም፣ እና እስከ ሀኪም ቤቱ በር ድረስ እስከሚሄዱ ፕራንክ መሆኑን ሊያውቁ አልፈለገችም። እና ደግነቱ ሌሊት ስለሆነ ብዙ መኪና የለም። መንገዱ ዛህማ ስላልሆነ ነው እንጂ አብርሽ በዛ አነዳዱ ራሱ ይሆን አደጋ ሊፈጥር ይችል ነበረ። ምክንያቱም የመጨረሻ ማርሽ ለሞ ያደርገው በጣም ነው የሚፈጥ ነው። እሷ ራሱ መጨረሻ ላይ ደንግጣ ተረጋጋ ምናምን ስትለው ነበር እና እሷን ሀኪም ቤት ለማድረስ በጣም ነበር ሲፈጥ ነው የነበረው፣ መኪናው ድምፅ እስከሚያወጣ ድረስ ማለት ነው። ግን ያው እንዳልኳቸው ሌሊት ስለሆነ ብዙ መኪና የለም፣ አስፋልቱ ባዶ ነው፣ እንደፈለገው ነው ሲነዳ የነበረው እንጂ እንደዛም ሆኖ በጣም ነበር ሲበር የነበረው። በቃ የመጨረሻ ና ሩታ ራሱ እያለች ነበረ ፕራንክ እንደሆነ ብታውቅም፣ ግን አነጃጁን አይቼ በቃ አቁመው ፕራንክ ነው ልለው ነበር መኪና ውስጥ ብላለች። ምክንያቱም ያስፈራ ነበር እንዴት እንደሚነዳ የሆነ ነገር ሳትሆንባቸው እሷን ሀኪም ቤት ለማድረስ በጣም ነበር ሲፈጥን የነበረው ማለት ነው። እና እሷም ሳቋ ምንም ሳይመጣባት እዛው ሀኪም ቤት ደረሱ። ሀኪም ቤት ከደረሱ ከመኪና አውርደዋት ነይ ግቢ ሲሏት አልገባም አለች። ለምን ስትባል አይ እኔ ጭንቀት ነበር ያመመኝ፣ አሁን ትቶኛል እና ደህና ነኝ አለች ማለት ነው። ዳኒ ደግሞ ደህናነትሽን ገብተሽ ዶክተር ነው እንጂ የሚያረጋግጠው አንቺ አይደለሽም፣ በግድ መግባት አለብሽ ብሎ ያዟት ማለት ነው። እሷ ደግሞ በቃ እስካሁን አሞኝ ነበር፣ አሁን ተሽሎኛል፣ አልገባም፣ ወደ ቤት የመመለስ አለብኝ ምናምን። እና ልጅቷ የጽጌ እህትና እሩታ እነሱን ለማሳመን ራሱ ሲሞክሩ ሊያምን አልቻለም ማለት ነው ዳኒ ማለት ፕራንክ ነው ምናምን ነገር ነይ ግቢ እያለ ወደ ሐኪም ቤት ሊያስገቧ ሲሏት እሷ ተነስታ ሮጫዋ ነው ማለት ነው። እና ሩታም እኔም አውቃለሁ ፕራንክ ነው አለች። የፅጌ እህትም ፕራንክ እያደረገች ነው እንጂ አላመማትም ምናምን እየተባለ ራሱ በፍጹም ሊያምን አልቻለም። እናንተ ራሳችሁ ታማችኋል፣ ሶስታችሁ መታየት አለባቸው፣ ሐኪም ቤት ገብታችሁ ሶስታችሁ መታየት አለባቸው ምናምን እያሏቸው ነበር። እና በጣም ነው የተናደዱት። የምር አስባችሁታል። በውድቂት ሌሊት አስነስተው እንደዛ አስደንግጠው አብረሽ እንደዛ እየጋለበ እየጋለበ ደርሶ እዛ ስደርሶ ፕራንክ ነው ማለት ሴቶች እስኪያስቡት የተመቱ ማለት ነው። እንደዚህ እንደዚህ ፕራንክ አለ። አሁን እንደዚህ አይነት ፕራንክ ግፋቸው ማለት ነው። ማለት መንገዱ ደግሞ ሩቅ ነው፣ ሀኪም ቤት እንዲወሰዷቸው ባላቅም፣ ግን በጣም ሩቅ ቦታ ነው እየነዳ የወሰዳቸው ማለት ነው። ግን እንደዚህ አይነት ፕራንክ ሌላ ጊዜ ቢቀር ደስ ነው የሚላይ። ምክንያቱም አሳችቷል። እሱ ቶሎ ልድረስ እያለ እንደዛ ሲከንፍ ቢጋጭ ወይ የሆነ አደጋ ቢፈጠር ይደብራል እና ደግነቱ ግን እንዳልኳቸው ለሊት ስለሆነ አስፋልቱ ባዶ ነበረ። ምንም አይነት መኪና አልነበረም። ፅጌ ግን ትወና ትወና በስማቲ የተመታች አይደለች። ማለት እንዴት መጣላት ስላቸው እንደዛ ማስደንገጥ፣ በቃ ሲያሳዝን። ዳኒ ግን አንዴ እዚህ ጋር ደረቷ ውስጥ ገብቶ ምናምን ሙቀቷን እንደዚህ ቼክ ያደርጋል፣ እንዲያራግብላታል፣ ያራግብላታል። በቃ እስከ ዛሬ አምሽ ነበር። ደግሞ በጣም ያሳቀ ነገር እንደሰቃላቸው እንደዛ እያበረሩ ይሄዱ ያለ መኪና ውስጥ ሆነው ማለት ነው። እንዴ ምን አስቦ ነው ሀኪም ቤቱ የራቀው፣ ደግሞ ይላል ማለት ነው አስባችኋል። እስከዛሬ የሚያውቀው ሀኪም ቤት ረዘመበት ቶሎ ለመድረስ በጣም ስለጓጓና ኮሜንቶቹ ራሱ በቃ ለምንድ ነው ፅጌና ዳኒ ጓደኛሞች የማይሆኑ ስላቸው። አሁንም ጓደኛሞች ናቸው፣ ግን ብዙ ጊዜ እኛ ፍቅረኛሞች አይደለንም ቤስት ጓደኛሞች ናቸው ይላሉ። እና ኮሜንቱ በሙሉ አውቆ ነው ይወዳታል፣ ያፈቅራታል። ዳኒ ከፅጌ ጋር አብረህ መሆን አለብህ፣ በቃ መጣመር አለባችሁ ምናምን በጣም እንደምትወዳት እናውቃለን። ምን እየጠበክ ነው ምናምን በቃ ኮቪንቱ እንዳለን እንደዛ ነው። እና በጣም ያሳዘናቸው ዳኒ የምር እኔ ዳኒ ፕራንክ ተደርጎ በዚህ መልኩ ሲፈራ አይቼው አላውቅም። እሱ ራሱ ሰውን ያናድዳል ፕራንክ ማድረግ በጣም ይወዳል እንጂ ራሱ ተደርጎ በዚህ ልክ በቃ እንዲህ በጣም የተርበተበተ እውነት በጣም ደንግጧል እን ሌላ ጊዜ አምሻል እንዲ ለምን አልነገርሽኝም የመጀመሪያ ጊዜሽ ነው ወይ በቃ ፅጌ ፅጌ ለሚለው እህቷን ራሱ እንዴት እንዳያረጋት በቃ ሂጂ አብርሽን ፈልጊ በቃ እንደዚህ ሞክሪ ስልኩ ስልኩን ይዞት አብርሽ ጋር ለመደወል በቃ ስልኩ ጠፋበት የሚያውቀው የጓደኛው ስልክ ራሱ ጠፍቶበታል ማለት ነው እንዴት እንዴት ነው በጣም ስደነግጡ ማለት ነው ፍጥነት ራሱ የላችሁም በቃ ትርበተበት አላችሁ እና ዳኒ ላይ እያየንበትም እንደዛ ነው ፀጌ ግን ነብሰሻ አይማርም በውድ ቂት ደሊት እንደዚህ ያድርገሽ ቆልያቸውን ገፍሽ። ቢያንስ እኮ እነሱን ፕራንክ ለማድረግ ዛታች ብቻ ወርዳ ልክ እዛ ጋር ሲያዋት ራሱ በቂ ነበር፣ ግን ግፏ ምን አደረገች፣ አኪም ቤቱ ሄደው እዛ ድረስ ሲያበሩ ሄደው በርጋ እስከምደርስ ቤቱ ጋር በር እስከምትደርስ ፕራንክ መሆኑን አልተናገረችም እና በጣም ከባድ ነው በጣም ከባድ ነው። የምር ተጫውታበታለች፣ ይበቃላታል። ነገር ግን እንጃ እኔ ራሱ በጣም ተሳቅቄ ነበር ማለት እነሱ የሆነ ነገር ችግር ሳይፈጠር ቶሎ ሐኪም ቤት የማድረሱ ነው እንጂ አብሮሽ ራሱን እንጃ። ድጋሜ ሲየው ራሱ እንዴት እንደነዳ አሁን ካሜራው ሲየው እንዴት እንደነዳ ራሱ ለራሱ አይገራም አይቀርም። በጣም ስለደነገጠ እና ድክምክም ብላባቸዋለች። በቃ አይኗ አይኗን ጨፍና ስልምልም ስላለችባቸው በቃ መንገድ ላይ ሁላ የምትሞትባቸው ስለመሰላቸው፣ በጣም በቃ ከመጠን ከሚፈቀደው በላይ ነበረ እያበረረ ሲነዳ የነበረው አብረሽ ማለት ነው። እና አብረሽንም ሲያደንቁት የነበሩት አሉ፣ ኮሜንት ላይ የታች ከሆነ ዋው፣ አብረሽ እንዴት ነው የሚነዳው፣ እንዴት ነው መኪና ነዳዱ ነው እያሉ ሲያደንቁት ነበር ማለት ነው። እና ግን እንደዛ አይነት ፕራንክ ባታደርጉ እውነት፣ እነሱን ለማስፈራራት ለማስደንገጥ ታች ጋ ብቻ በቂ ነበረ። ማለት ደክማብናለች እና ብላችሁ ከመጡ በኋላ በቃ ሀኪም ቤት እንሄድ ምናምን ብለው መኪና እስከሚያስገቡ ድረስ ብቻ ያለው ፓርቲ በቃ ነበር፣ ግን ያን ሁሉ መንገድ ሀኪም ቤት በር ድረስ ጨከናባቸዋለች ማለት ነው። የምር ነብሱ አይማርም፣ ክፍ ሆናለች። የመጨረሻ እንዲህ መጨረሻ ኮ በጣም ተናደውላ የራሳችሁ ጉዳይ በመኪና ይዘናችሁ አንመለስም ብለው እነሱን ወደዛ አባረው ለብቻ ቆመው ነበር ማለት ነው። በቃ አንመልሳችሁም ቤት በራሳችሁ በእግራችሁ ምናም ብለው፣ ምክንያቱም በጣም ተናዷል። በተለይ አብርሽ አብርሽ ዲያኒ እንኳን በስራቸው ላሱ ሲስቅ ነበረ። አብርሽ ግን በጣም እን እንዴት በዚህ ትቀልዳላችሁ? እንዴት በዚህ በውድቂት ለሊት እንደዚህ እያበረርኩ ስመጣ ሲሆነ ችግር ቢፈጠረች ግጭት ቢኖርስ ምናም ብሎ በዚህ አይቀለድ ምናም ብሎ ነበር እውነት ማለት ቢያስ ቃል ነገራቸው፣ ምናምን ትወናቸው፣ ግን እኔም ፈርቻለሁ። የአብርሽን አነዳዳ ይቼ እንደ በጣም እኮ ነው የከነፈው ማለት ነው እና ለማንኛውም ፅጌ የታመመችው የእውነት ሳይሆን ያ ፕራንክ ከዚህ በፊት ስለተደረገች እነሱን ለመበቀል ያደረገችው ተንኮል ነው። ለተንኮሉ ተባባሪ ደግሞ አንደኛ እርታ ናት ማለት ነው። እሷን ብላለች። እኔና ሮታ በፕራንክ አንደኛ ነን፣ ከዚህ በፊት አሳይተናችኋል። እና በዚህ አንት ታማን ብላለች። እውነቷ ተሳክቶላታል። እንደውም ፅጌ ይፈራቸው እህቷን ነበር። ና አንቺ ታዋርጅኛለሽ ይሄ ፕራንክ ይበላሽ ና እገልሻለሁ ስትላስ ነበር። ና ማትስቂ ከሆነ እና ይሄ ፕራንክ በስርዓት ከተወጣሽ አምስት ሺ ብር ሰጥሽ ያለው ግን እንዳታዋርጅኝ ይህን ቪዲዮ በጣም ተጠቅቄበታለሁ እንዳስቂ ምናም ብላ እህቷን በጣም አስጠንቀቂያት ነበረ እንደውም ስታለማምዳት ነበረ እስኪ ምን እንደምትይ በኋላ ንገሪኝ እያለች ስታለማምዳት ነበር ማለት ነው እና እህትዮዋን በቃ ምንም አላስጠጣችም እውነት እንደውም አዲስ ስትሆን እኮ አችሉበትም ሳቃችሁ ይመጣል ምናምን ነገር እሷ ግን በደንብ ቆጣ ምናምን ብላ ማስጠንቀቂያ ስለሰጠቻት እህትዮዋ ራሱ በቃ ልክ የምር እንድታመመችበት ነው በቃ ስብስፍ ስትል የነበረው ለማንኛውም አብረሽና ዳኒ ተበልተዋል። ማለት ነው በዚህ ፕራንክ እና ይገርመኛል። እግሬ እንቅልፏን አጥታ ከሌሊቱ ስምንት ሰዓት ይህን ያበደ ፕራንክ ማዘጋጀቷ ራሱ ሰው እንቅልፍ የለውም እንዲ ያስብላል ማለት ነው። አያቸ የስራ ፍቅር ከልባቸው ሲመጣ እንደዚህ ነው። በውድቅት ሌሊት ራሱ እንደዚህ አይነት ዶክሜንተሪ ያሰራችኋል። ለማንኛውም ፅጌ እና ሩታ ይህን የመሰለ ግፍ ሰርተዋል ማለት ነው በዳኒና በአብሮች ላይ ይመቻችሁ። ደግሞ እነሱ እንደሚበቀሏቸው ተስፋ አደርጋለሁ ማለት ነው። እጥፍ አድርገው ይበቀሏቸዋል። እና ላቸዋ ለጓደኞቼ ጽጌ የምር አይደለም የታመመችው፣ ለፕራንክ ነው ላቸዋለሁ።